በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሐሙስ የመስቀል አጥር ጸሎት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከሃሊነት የሚገለጥበትን ቃሉን እንሰጣለው። ለእግዚአብሔር ምስጋና አቅርቡ። ጌትነቱ በእስራኤል ዘነፍስ ላይ ታላቅ ነው፣ ማዳኑም እስከ ደመና ድረስ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ለሕዝቡ ኃይልን ጽናትንም ይሰጣል። በመስቀሉም ኃይል ይመሰገናል። እርሱ ለዘላለም የተመሰገነ የከበረ ይሁን። የፍጥረት ሁሉ ነፍስ የመስቀሉን ኃይል ያመሰግኑታል። መስቀል ለዘላለሙ የከበረ የተመሰገነ ነው። ሰውና መላእክት እግዚአብሔርን አመሰግኑታል። መስቀል ምስጢራዊ መሰወሪያ ነው። መስቀል ከሁሉም ነገር በላይ ነው። መስቀል የጠላት ድል ማድረጊያ ነው። መስቀል የጠላት መግዚያ ነው። በመስቀልህ ኃይል እንዳይን ብሌን ጠብቀኝ፣ በክንፈ ረዴትህም ሸፍነኝ። በክንፍ ጥላት አመኛለሁ። እንደ ተወደደ ጋሻ አዳንከኝ። በመስቀልህ ከጠላት አድነኝ። በመስቀልህ በቀኝህ አድነኝ። በመስቀልህ ከክፉ ሰው አድነኝ። በመስቀልህ ወደ አንተ ጮሃለሁ። አቤቱ በመስቀልህ ጩኸቴን አድምጥ። በመስቀልህ ልመናዬን ወደ አንተ አድርስ። በመስቀልህ ነፍሴን ወደ አንተ አንጋጥታለሁ። በመስቀልህ ነፍሴ በሕይወት ትኑር። አመሰግናለሁ። በመስቀልህ ረዳት ሁነኝ አትጣለኝ። በመስቀልህ እንደ ቸርነትህ መጠን ይቅር በለኝ፣ ጸሎቴንም ስማኝ። በመስቀልህ ጠላቶቼ እንዳይረግሙኝ አንተን አመኛለሁ። ወደ እኔ የተመልከት ይቅርም በለኝ። በመስቀልህ በይቅር ታስበኝ ያንተንም ፊትሻ ፊትሻለሁ። በመስቀልህ የትዛዝን ጎዳና ምራኝ፣ በእውነትም እንደሄድ አድርገኝ። በመስቀልህ ስምህ እንደ መፍራት ልቤ ይደሰትበታል። በመስቀልህ ነፍሴ ያንተን ታመሰግናለች። ሃሌሉያ ቅድመ ዓለም በነበረ በአብ ሃሌሉያ ንእድ ክብርት ከምትሆን ከመቤታችን በተወለደ በወልድ ሃሌሉያ ከአብና ከወልድ ጋር አንድ በሚሆን በመንፈስ ቅዱስ እስከ ለተ ሞት ድረስ አምናለሁ። እኔ ባሪያህ ገብረ ኪዳን ነፍሴንና ሥጋዬን በሁሉም ሰዓት፣ በሁሉም ሌሊት እማጸናሃለሁ ዘወትር ለዘላለሙ አሜን። ሄሪ ዳኤል የእግዚአብሔር ቃል ንጹሕ ነው። የእግዚአብሔር ቃል የጋለ ብረት ነው። መስቀል አሸነፈ፣ ሞት ድል ተነሳ፣ የመስቀሉ ኃይል አበራ። መስቀል የፀሐይ ብርሃን ነው፣ የጨረቃ ጌጡ ነው። መስቀል ለከዋክብቶት ብርሃናቸው፣ ለተራራዎች ጽናቸው፣ ለኮረብታዎች መሰረታቸው ነው። መስቀል የሰማይ ስፋት፣ የውቅያኖስም ጥልቀቱ ነው። ጻዴ ጻዴ ጻዴ ከብርሃን የተገኘ ብርሃን ነው። መስቀል ለወደፊት መነሻቸው ለራቁት መቅረቢያቸው ነው። ኤል ኤል አማኑኤል በቤቴል ኮረብታ እንደ ፌቀ እንደ ዋልያ ነው እግዚአብሔር ቃል ያበረታል። እናመሰግንሃለን። በዚህ የመስቀል አምሳል እጃችን በምስራቅ በምዕራብ በሰሜን በደቡብ እናነሳለን። አንተን አብን ሳናመሰግን ለዘላለም አናርፍም በልቦናችን በአንተ በተወዳጁ ልጅ ለኢየሱስ ክርስቶስ ላለ መንግሥትህ ክብርና ምስጋና እናቀርብልሃለን። አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ምስጋና ይግባው ከዛሬ ጀምሮ እስከ ዘላለሙ ድረስ አሜን እያልን እናመሰግናለን። እርዳኝ በመስቀል በሁሉም ሰዓት በእጄ ነው ነፍሴ በሕይወት እንትኑር አመሰግናሃለሁ። እርዳኝ መስቀል የደህነትህ እጽ ነው። መስቀል ሰይጣን የተመታበት በትር ነው። መስቀል ለተጠሙት ምንጭ ነው። መስቀል ለተራቡት ህብስት፣ ለነገስታት ክብር፣ ለድሃው መጠጊያ ነው። መስቀል በባሕር ውስጥ የሚያበራ መልካም ጽንስ ነው፣ በእርሱም ታመኛለው። መስቀል በላይ በሰማይ በታች በምድር አለ። የኢየሱስ ክርስቶስ መስቀል ያመነበት አይሞትም፣ ተስፋ ያደረገበትም አያፍርም። መስቀልን የለበሰ እርሱ አይቸገርም። አቤቱ በመስቀል ሞገስን አልብሰኝ ከኀጢአትም አንጻኝ እኔን ባሪያህን ገብረ ኪዳንን ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የቅዱሳን እረፍታቸው ወደሚሆን ወደ ገነት ወረደ። ቤተ ክርስቲያን በመስቀል ጥላ ስር ተቀመጡ ትላለች። ፍሬውም ለጎሮሮው ጣፋጭ ነው። እኔ ወደ ሸቱ ተራራ ሄዳለሁ፣ በዚያም መስቀልን አገኘዋለሁ። መስቀል የተሾመ ነው፣ መስቀል ፍጹም ነው። በመስቀሉ በቅዱሳን ዘንድ የተመሰገነበት የአብ ልጅ ግርማ ነው። በመስቀል ኃይል ፊት የናበራልኝ እንዳን በሚል ጊዜ ዝም አይልም፣ ይጮሃል። እንዲሁም ይላል የደከማችሁ ሸክም የከበዳችሁ እናንተ ወደ እኔኑ እኔ አሳርፋችኋለሁ ይላል። ከፍ ከፍ ከፍ ነፍሴ ወደ ማዳን አለፈች። በትዕዛዝህ ማመንኩ በሰማይና በምድር ከፍ ከፍ ያለ ነው ባልኩ ጊዜ መስቀል በታላላቆችና በታናናሾች ይመሰገናል። መስቀል በቅዱሳን ከፍ ከፍ ያለ ነው፣ በቅዱሳኑም አፍ ሁሉ ይመሰገናል። ዳግመኛም እንዲህ ትላለች፤ እኔ እርሱን በማየት ሰላምን አገኛለሁ በሞትም በሞቱም ሕይወትን አገኛለሁ። ወደ ሲኦል ወርዶ ሞትን በሞቱ አጠፋው። የአምላክ ቃል የተከናወነ ነው ብሎ አብን ያመሰግናል። በመስቀሉም ሞትን ገደለው። አዳምን ወደ ገነት አስገባው። በመስቀሉም በመካከላችን የነበረውን የጥል ግድግዳ አፈረሰ። በመላከ ሞት እንዲሁ ብሎ ጩሆ በነደ እሳት ባህር ከእኔ ከሞት ጋር የሚታገል ይህ ማን ነው? ሥጋ ስለብሶ ድል ያደረገ ይህ ማን ነው? ይህ ሥጋዊ ባህሪ የለበሰ እርሱ ሰማያዊ ነው። የተሰቀለ የተቀበረ ከአባቱ ጋር በአንድ ቃል ሰማያትን የፈጠረ ሰማይን እንደ ቀመር የሰቀለ እርሱ በእንጨት ላይ ተሰቀለ። እርሱ የእሾህ አክሊልን የተቀናጀ። ሄት ሄት ሄት፣ የሕይወት ምንጭ ነው። አሸናፊ እግዚአብሔር በመስቀሉ አዳነን፣ ጠብቀን በመስቀሉ ደህንነታችን አደረገ። በመስቀሉ ጨለማን አሳደደው። በመስቀሉ መላእክትን ደስ ይላቸዋል፣ የሰው ልጆች ተድላ ደስታ ያደርጋሉ። ነገስታትና መኳንንትን ደስ ይላቸዋል። ለዚህ ለመስቀል ክብር የምድረ በዳ ዕጽዋት ያመሰግናሉ። መስቀል ለነዳያን ብልጽግና ነው። መስቀል ለጠላት የተሳለ ሰይፍ ነው። የመስቀሉ ኃይል አመሰግናለሁ፣ ከፍ ከፍ ማደርገዋለሁ። በዚህ የመስቀል ኃይል ነፍሴንና ሥጋዬን ቤተሰቤን፣ ንብረቴን እማጸናለሁ። ዛሬም ዘወትርም ለዘላለም አሜን። አልፋ ዋኦ ዳራዊና ቀዳማዊ እርሱ ሁሉ ድል ያደርጋል። መስቀል ከሁሉም ነገር በላይ ነው። የመስቀሉን ኃይል በጠራው ጊዜ ቃሉን ሰማኝ፣ በእጁ ያለውንም አሰፋለኝ። ቃሌን አሰምቼ ወደ መስቀሉ ኃይል ጮኩ፣ በቅድስና ቤተ መቅደስም ሰማኝ። መስቀል በሰላም የምበላበት ነው። በጠዋት ወደ መስቀሉ እነሳለሁ፣ በማለዳ መስቀሉን አመሰግናለሁ። መስቀል በቅዱሳን ዘንድ የተመሰገነ ነው። መስቀል በልዑላን ልዑል ነው፣ በመላእክት አንደበት የተመሰገነ ነው። ነፍሴ መስቀልን ታመሰግናለች። በመስቀልም ስም ነፍሴ ደስ ይላታል። ነፍሴም በዚህ በመስቀል ኃይል ትታመናለች። ስሙ የተመሰገነና የተመሰገነ ነው። መስቀል ኃይል የመጠጊያዬም ነው። መስቀል ለሕይወቴ ፍርቃን ነው። ተራራዎች ቢናወጡ አልፈራም፣ መስቀል ይረዳኛልና። ይህ የመስቀል ምልክት በማለዳ ከእኔ ጋር ነው፣ በሌሊትም በእኔ መካከል ነው። የመስቀል ምልክት ድህነታችን ነው። በዚህም የጨለማን ኃይል ሁሉ ድል እናደርጋለን። በዚህ የመስቀል ኃይል አጋንንትን እናወግዛለን። የሕያው የእግዚአብሔር አብ ልጅ በሚሆን በኢየሱስ ክርስቶስም በመዓልትም ሆነ በሌሊትም ቢሆን ተማጽኛለሁ። በቅዱስ ሥጋውና በክቡር ደሙም በልዑል መስቀሉ እኔ ባሪያ ነፍሴንና ሥጋዬን አማጽናለሁ ዛሬም ዘወትርም ለዘላለሙ አሜን። መስቀል የድህነትና የሕይወት እንጨት ነው አወራረዱ ሙሉ የሆነ የሚጠቅምም የህይወት ምንጭ ነው። የዓለምን ኀጢአት የሚያስወግደው የእግዚአብሔር በግ እርሱም በመስቀል ላይ እጁን ዘረጋ፣ በቀራንዮ ሥጋው ተሰዋ፣ በጦርም ተወጋ፣ ውሃና ደሙንም አፈሰሰልን። መስቀል የማይጠፋ ብርሃን ነው። መስቀል የወይን አበባ ነው። መስቀል የሮማን ፍሬ ነው። መስቀል የገነት ሎሚና ትርንጎ ነው። መስቀል ፍሬው በየአይነቱ የሆነ የገነት ፍሬ ነው። መስቀልን የሚወድ ሰው ንዑድ ክቡር ነው። መስቀልን ከላይ ያደረገ ንዑድ ክቡር ነው። ኃይለ መስቀል ከፍ ከፍ አደርግሃለሁ እያልኩ አፌን እከፍታለሁ። ለስምህ ለዘላለሙ ምስጋና አቀርባለሁ። የመስቀልን ምስጋና እናገራለሁ። ስጋ ለባሽ የሆነ ለስሙ ምስጋና ያቀርባል። ዛሬም ዘውትርም ለዘላለሙ አሜን። መስቀል የጽድቅና የመንግሥተ ሰማይ በትር ነው። ድህነት ምክንያት ነው። በዚህም ጠላቶቹን ድል አደርጋቸዋለሁ። በሁሉም ለእኔ ለገብረ ኪዳን ሞገስ ሆነኝ፣ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በመስቀሉ ኃይል ምሕረት፣ ሰላም በረከት ይሁን። በመስቀሉ ኃይል ምሕረትና ሰላም ቅድስና ይሁን። ታው አቤቱ ልመናዬ ወደ አንተ ትድረስ እንደ ቃልህም እንዳስታውስ አድርገኝ። አቤቱ ልመናዬ ወደፊት ትድረስ እንደ ቃልህም አድነኝ። መስቀል ከንፈሮቼ ምስጋናህን ተናገሩ አንደበቶቼ ሕግህን ተናገሩ ሕግ ሁሉ እውነት ነውና እኔን ባሪያህን ገብረኪዳን ኪዳን እንደ ዘላለሙት አድነኝ ዘንድ መስቀል ኃይልና ጽናት የሆነኝ አላሜሎም አላሜሎም በተባለው ስምህ ኃይል ፅነ ሆነ ይሁነኝ። ኃይል ጠላቴን አብርልኝ። በመስቀሉ ተሰዋ ዓለምንም ማረከ። በመስቀሉ ዲያብሎስ ተዋረደ፣ የተዋረደው አዳም ከፍ ከፍ አለ። በመስቀል በግራ የነበረ አዳም በቀኝ ሆነ፣ በቀኝ የነበረው ጥሳጥና አይልም በግራ ሆነ። መስቀልም በመካከል የነበረውን ጥል የጥል ግድግዳ አፈረሰ። መስቀል አዳም እንዳግመኛ ወደገነት መለሰ። መስቀል ቀራጭን ወንጌላዊ ያደረገው፣ መስቀል አሳዳጁን ጳውሎስን ወንጌል ሰባኪ ያደረገው፣ መስቀል ፈያታዊን በቅጽበት እግዚአብሔር እንዲያሰንቅ አደረገው። በመስቀሉ ሞትን ድል አደረገው፣ ጨለማንም አበራ። የመስቀሉ ኃይልና ሥራ ምን ይራቅ ምን ይደንድ፣ ለዚህ አንክሮ ይገባል። መስቀል ለምእመናን ቃል ኪዳን ነው፣ ተስፋ ለቆረጡትም ተስፋ ነው። ሐሌሉያ ሐሌሉያ ኪራ ላይ ሶን ብዬ ማመስገንህን አመሰግናለሁ። መስቀል አቤቱ የሚገፉኝን ግፋቸው የሚጣሉኝንም ተጣላቸው። መስቀል ጋሻና ጦር ይዘህ ለመርዳት ተነሳ። መስቀል ሰይፍህን መዘህ የከበቡኝን ክበባቸው። መስቀል እኔን ገብረ ኪዳን የሚጠሉኝን ሁሉ ይፈሩ ይጎሳቆሉ። በእኔ ላይ ክፉ የመከሩ አፍረው ወደ ኋላ ይመለሱ። መስቀል በንፋስ ፊት እንዳለ ትቢያ ያደርጋቸው። የክርስቶስ መስቀል ያሰቃያቸው። መንገዳቸውም ጨለማና ዳጥ ይሆንባቸው። የክርስቶስ መስቀል ያሳዳቸው። በመስቀሉ ኃይል በነፍሳችንን ደስ ይላታል። በመስቀል ተስፋም ሐሴት ታደርጋለች። መስቀል ተመሰገነ፣ ዓለምንም ሰበከ። ሰው ነፃ ወጣ፣ ሰይጣንም በኢየሱስ ክርስቶስ ታሰረ። መስቀል ለተጠሙት መጠጥ የሆነውን የኪዳን ደም አፈሰሰ። መስቀል የምድረ በዳ ጦር ነው። መስቀል መድኃኒት ነው። መስቀል ሕይወት ነው። ቅዱስ ለሆነው ለክርስቶስ መስቀል እስከ ዕለተ ሞት፣ እስከ ዕለተ ምጽአት ድረስ ክብር ምስጋና ይግባው። እኔ ባሪያ ገብረ ኪዳንና አንተን አምነው ለጸሎት የቆሙት ነፍሳችንንና ስጋችንን እንማጸናለን። ዛሬም ዘወትርም ለዘላለሙ አሚን። አባያታችን ሆይ በሰማያት የምትኖር ቀደስ መንግስት ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሆን፣ የዕለት እንጀራችንን ስጠን ዛሬ፣ በደላችን እኒቅር በለን እኛም የበደሉ እኒቅር እንደምንል፣ አቤቱ ወደ ፈተና ማታግባን ከክፉ ሁሉ ዋድነን እንጂ መንግስት ያንተናትና ኃይል፣ ክብር፣ ምስጋና ለዘላለሙ እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅዱስ ሆይ ደስ ይበልሽ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስትስርይልን ዘንድ ለዘላለሙ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀል ወለመስቀሉ ክብር ይቆየን።